ሲስተም ካልተጠቀምን ሰውና ሰው የሚያደርጉትን የሁለት አካላት ድርድርና ስምምነት በቀላሉ መንግስት ሊደርስበት አይችልም። ሌብነት በውስጥ ያለ ክፉ ስፕሪት ስለሆነ በቀላሉ ማወቅ አይቻልም። ተጨማሪ ከሂመን ካፒታል አንፃር እንደ ትርፍ የሚታይ ነው። አሁን ዛሬ የጀመርነው የመሶብ አገልግሎት 12 ገደማ ተቋማት፣ ከአርባ በላይ ሰርቪስ አንድ ሰው እዚህ ያገኛል። ለምሳሌ ንግድ ፍቃድ ላውጣ ብፈልግ ንግድ ፍቃድም የፋይዳ ዲጂታል አይዲም እዚ መውሰድ እችላለሁ። ፓስፖርት እዚህ አለ። ገቢ መክፈል እችላለሁ። የባንክ አገልግሎት አለ፣ ቴሌኮም አለ። እና አንድ ሰው ለአንድ ሰርቪስ በርካታ ቦታ መጓዝ ሳይጠበቅበት እዚሁ መጥቶ እነዚያን ሰርቪሶች አንድ ቦታ ማግኘት ጥቂት የተሳካላቸው ሀገራት በከፍተኛ ኩራት ከሚናገሩባቸው ሪፎርሞች መካከል እንዲህ ያለው ስራ ነው። ኢትዮጵያ ውስጥ ታች ስንወርድ መታወቂያውም ችግር ነው፣ ኢንቨስትመንቱም ችግር ነው። የስራ ማግኛ መንገዶች ነገሮችም ቀላል አይደሉም። ቢሮ ይዘጋል፣ ስብሰባ በዛ ይባላል፣ ሰዎች በቀላሉ ሰርቪስ አያገኙ። ይሄን ለመፍታት ሁለት መንገድ ነው መንግስት የተከተለው አንደኛው ቀበሌ ዋናው የመንግስት አካል ሆኖ መሰረት ሆኖ ቀበሌ ማዘመን እና ሰርቪስ መስጠት የሚያስችል ተቋም ማድረግ ነው። ሁለተኛው መሶብን በእኛ ልጆች በእኛ ሲስተም እዚህ ቦታ መጀመር። ይሄ ለኢትዮጵያ ሕዝብ ትልቅ የምስራች ነው። በሌብነት ላይ ያለን ጥላቻ፣ በሌብነት ላይ ያለን ጥያቄ ፈርዬ ያዘ የሚሄደው ሲስተም ስንጠቀም ምክንያት ምሬት ያሰማል ፒቲ ኮራፕሽኖች እንዲጠፉ ይፈልጋል። ሰርቪስ እንዲቀላጠፍ ይፈልጋል። ይሄን ለመፍታት ባለፈው ባለፉት 6 7 ወራት ሰፋፊ የስትራቴጂ የጥናት ስራዎች ሲሰሩ ቆይተው ዛሬ መሶብ ተወልዷል። መሶብ የአንድ ማዕከል አገልግሎት መስጫ ቦታ ነው። እዚህ ቦታ ላይ ሁለት ሶስት አስደናቂ ጉዳዮች አሉ። አንደኛው ይህ ህንፃ ከዚህ ቀደም የመንግስት መገልገያ የነበረ ህንፃ ነው። እኔም አውቀዋለሁ፣ ብዙ ሰዎች ያውቁታል። ይህን የመሰለ ውበት ይዞ አያውቅም የነበረን ህንፃ በዚህ መንገድ አስውበን አሳምረን ለህዝባችን አገልግሎት ማዘጋጀታችን በጣም ደስ የሚል ነገር ነው። ሁለተኛ የተሰራው ሲስተም ሶፍትዌሩ ሙሉ በሙሉ በኢትዮጵያውያን የተሰራ ነው። ይህን ሲስተም እንድንገዛ ብዙ ሀገራት ጥያቄ ያቀረቡ ቢሆንም ከመረመርን በኋላ የእኛ ልጆች መስራት ይችላሉ ሀገር በቀል አቅም አለ የሚል አቋም ነበረን። እንደተባለው እጅግ አስደማሚ በሆነ ፍጥነት ሀገር በቀል የሶፍትዌር ሲስተም ይህን ሰርቪስ መስጠት የሚያስችል ሰርተዋል። ሶስተኛ እዚህ ቦታ ያሉ ወጣቶች ናቸው። እዚህ ቦታ ያሉ ወጣቶች ብዙ ቦታ መድረስ የሚችሉ እንደሚሆኑ ተስፋ አደርጋለሁ። ከወዲሁ ስራውን አውቀው ስራውን ወደው ስቀው ለማገልገል ያላቸው ዝግጁነት ተጨማሪ ከሂመን ካፒታል አንጻር እንደ ትርፍ የሚታይ ነው። በገቢዎች ምሬት አለ። በኦዲት ድርድር አለ። ገቢዎች ይደራደራሉ ይባላል። ወደ ሲስተም ሲመጣ ወደዚህ ሲመጣ ያ ነገር እየቀነሰ ይሄዳል። ፓስፖርት ላይ የወረፋ ጥያቄዎች አሉ። እዚህ ሲመጣ ይቀንሳል። ይሄ ቦታ ብቻውን በቂ አይደለም። በየከተማው አዳማ ያስፈልገዋል፣ ባህር ዳር ያስፈልገዋል፣ ጅጅጋ ያስፈልገዋል፣ ሀዋሳ ያስፈልገዋል፣ አርባ ምንጭ ያስፈልገዋል። ሁሉም የክልል ዋና ዋና ከተሞች እና በርከት ያለ ሰው የሚኖርባቸው ከተሞች እንደዚህ ያለውን ቦታ እና አገልግሎት መስጠት መጀመር አለባቸው። ያ ሲሆን ህዝባችን የሚረካበት ሌብነት የሚጠፋበት ስራ የሚቀላጠፍበት ኢንቨስትመንት በፍጥነት የሚያድግበትን አውድ በኢትዮጵያ ውስጥ መፍጠር ይቻላል ማለት ነው። ባለፉት ጥቂት ዓመታት ከሲስተም ጋር የሚያያዙ ዛሬውን ውጤታቸው የማይታይ በዘላቂነት ግን የኢትዮጵያን ኢኮኖሚ ለመሸከም የሚያስችላቸው ስራዎች ሰርተናል። ለምሳሌ የኳሊቲ ኢንፍራስትራክቸር ኤኒኮያ የሚባለው ተቋም በጣም ትልቅ አቅም ነው ለኢትዮጵያ ከጥቂት ወራት ፊት ተመርቋል። እዚሁ አካባቢ ነው ያሉ። ልክ እንደዚሁ ዛሬ ደግሞ መሶብ ተመርቋል። ይህ ትልቅ አቅም ነው። እያንዳንዱ ዜጋ ዛሬ የመሶብን ፋይዳ መገንዘብ ይቸገር ይሆናል። ነገር ግን መታወቂያ የቸገረው ቀን፣ ንግድ ፍቃድ የፈለገ ቀን፣ ፓስፖርት የፈለገ ቀን ሁሉንም ሰርቪስ በአንድ ታክሲ፣ ሁሉንም ጉዳይ በአንድ መንገድ፣ በአንድ ቀን ቀጠሮ፣ ሰብሰብ ባለ ቦታ ደስ እያላቸው በሚያገለግሉ ዜጎች መሰጠት ሲጀምርና ሲደርሰው ያኔ እርካታ ይፈጠራል። እዚህ ቦታ አብዛኛው ነገር ሲስተሚክ ነው። ሰውየው ገብቶ የመጀመሪያዋን ካርኒክ ከቆረጠበት ጊዜ ጀምሮ ስንት ደቂቃ እንደቆየ፣ ምን ሰርቪስ እንዳገኘ፣ ከማን ጋር ምን እንደተነጋገረ እራሱ ሲስተሙ ሪፖርት ጀኔሬት ያደርጋል። እና ማናጀሮች ከማንም ጋር ሳይነካኩ በቀን ያለውን ስራ፣ የሰውን እርካታ፣ የፈጀበትን ጊዜ፣ ሊስተካከሉ የሚገባቸውን ጉዳዮችም ጭምር በሲስተሙ ኤአይ የተመሰገነ ይሁን በሲስተሙ አማካኝነት ሪፖርት ያገኛሉ። እና ኤአይ በተጨባጭ የኢትዮጵያን ሰርቪስ መለወጥ የሚያስችል አቅም እንዲሆን ተደርጎ የተፈጠረው ተቋም አሁን ከኢንሳ ጋር በመተባበር ከሌሎች ጋር በመተባበር ይሄንን የመሶብ ቴክኖሎጂ እውን አድርጎልናል ይሄ በእጅጉ የሚጠቅም ነገር ነው ለመላ የኢትዮጵያ ህዝብ የምስራች ነው ይሄን እናስፋፋለን የቀሩ ሰርቪሶች እንጨምራለን ከጥቂት ዓመታት በኋላ ደምረን እንለካዋለን በዚህ ሲስተም ምን አገኘንበት በጊዜ ምን አገኘን ምን ያክል ኤፊሸንሲ ጨመረ? ምን ያክል ሌብነት ቀነሰ? ምን ያክል እርካታ ጨመረ? ኢትዮጵያ ውስጥ የቢዝነስ ክላይሜቱ፣ የኢንቨስትመንት ክላይሜቱ ምን ያክል የተመቻቸ ሆነ? የውጭ ዜጎች መጥተው ፍቃድ አግኝቶ ለመስራት እንዴት ቀለላቸው? በዚያስ ምን ያክል ሰው ቀጠሩ? ምን ያክል አተረፉ? የሚለውን ደግሞ በብዙ ኢንዲኬተርስ እንለካና ለህዝባችን መሶብ ያስገኘልንን ፋይዳ የምንገልጽበት ጊዜ ይኖራል። አሁን ግን ጥቂቶች የሰመረላቸው፣ ጥቂቶች የተሳካላቸው በዚያም ስኬት ተኩራርተው ከሚናገሩባቸው ተቋማትና አሰራር ዘዴዎች አንዱ ልክ እንደ መሶብ ያለ ከአንድ ስፍራ የሚሰጥ ሰርቪስ ነው። ይህን ኢትዮጵያ ዛሬ ጀምራለች፣ ታሰፋለች፣ የጎደለ ካለ ትሞላለች። በልጆቿ ስለሰራች እያደገ ይሄዳል። የኢትዮጵያ ሕዝብ እርካታና የሌብነት ልምምድ እየቀነሰ እንዲሄድ ይህ ሲስተም በእጅጉ የሚያግዝ ስለሆነ ዜጎች መጥተው እንዲጠቀሙ በጎደለው ፊድባክ እንዲሰጡ ሙያ ያላቸው ሰዎች ተጨማሪ ሀሳብ እያመነጩ ሰርቪሱ እየሰፋ እያደገ የኢትዮጵያን ጥቅም በሚያረጋግጥ መንገድ እንዲፈጸም እንዲያግዙ አደራ ማለት እፈልጋለሁ። በቅርቡ የካሳንቺስ ኮሪደር አስመርቀናል። መሶብ ከዚያ በብዙ እጥፍ የሚታይ ፋይዳ ያለው ስራ ነው። ይህን እያንዳንዱ ዜጋ ሲገለገልበት እየተገነዘበው የሚሄድ ይሆናል። እኛ በጣም በጣም ደስ ብሎናል። ለሕዝባችን በዚህ ዓመት ሰርቪስ ማዘመን፣ ማሻሻል አንዱ ቃል የገባነው ነገር ነው። ቃል የከበደ ነገር ነው። ይህን የከበደ ነገር አክብረን መፈጸም፣ ቃላችንን መጠበቅ በመቻላችን ፈጣሪያችን እጅግ አድርገን እናመሰግናለን። በብዙ ደስታ፣ በብዙ ሀሴት መሶብ መጀመሩን ለመላው ኢትዮጵያ ሕዝብ ስገልጥ በታላቅ ደስታና ኩራት ነው። እጅግ አድርጌ አመሰግናለሁ። በነገራችን ላይ እንደዚህ አይነት ቴክኖሎጂዎችን በአንድ ሀገር ላይ ተግባራዊ ለማድረግ መሪዎች በካዝናቸው ውስጥ የተትረፈረፈ ገንዘብ ብቻ በቂ አይደለም። እንደ ጠቅላይ ሚኒስትር ዶክተር ዓብይ አህመድ በቴክኖሎጂ እውቀት ላቅ ብሎ መገኘትን ይጠይቃል። ጠቅላይ ሚኒስትራችን በቪዲዮዋችን መግቢያ ላይ አዳምጣችኋቸው ከሆነ በዓለም በጣም ውስን ሀገራት ናቸው እንደዚህ አይነት ቴክኖሎጂን ተግባራዊ እያደረጉት ብለዋል። በርካታ ሴክተሮችን በርካታ አገልግሎት ሰጭ መስሪያ ቤቶችን በአንድ ጣራ ውስጥ በአንድ ሲስተም ውስጥ የሚያስተዳድሩ ሀገሮች በጣም ውስን ናቸው። አፍሪካ ውስጥ ጭራሽ የለም ማለት ይቻላል። ኢትዮጵያ ውስጥ ይህን ነገር በአጭር ጊዜ ለዛውም ተግባራዊ ማድረግ የተቻለው ጠቅላይ ሚኒስትራችን ቴክኖሎጂን የተረዱ የቴክኖሎጂን ጥቅም የተረዱ ወደፊት የዲጂታል ዓለም የሚሰጠውን ጥቅም በአጭሩ የተገነዘቡ መሪ ስለሆኑ እንጂ ማንም ሀገር ኢኮኖሚ ገዶት አይደለም። በኢኮኖሚ የበለጸጉ ያደጉ የዳበሩ ሀገሮች እንኳን ተግባራዊ አላደረጉትም። አስቡት አስራ ሁለት ተቋማትን በአንድ ጣራ ስር፣ በተለይ ኢትዮጵያ ውስጥ ከፍተኛ ችግር ሲፈጥር የቆየው የኢሚግሬሽንና ዜግነት አገልግሎት በፓስፖርት ዙሪያ ዜጎች ምን ያህል እንደተጎዱ፣ ምን ያህል እንደተንገላቱ፣ ምን ያህል ገንዘባቸውን እንደተበሉ ፌክ የቴሌግራም ቻናል ከፍተው ፓስፖርት በአጭር ጊዜ እናደርስላቸዋለን እያሉ ዜጎችን ያስቸገሩ ግለሰቦች ብዛታቸው የትየለሌ ነው። ፌክ መታወቂያ በመስራት ገንዘብ የሚቀበሉ የቀበሌ አስተዳደሮች ብዛታቸው የትየለሌ ነው፣ ተቆጥሮ አያልቅም። ብቻ ኢትዮጵያ ውስጥ ህብረተሰቡን ያማረሩ በተለያዩ መስሪያ ቤት ተሰግስገው የሚገኙ ባለሙያዎች ቁጥራቸው የትየለሌ ነው። አሁን ግን የትም ማምለጥ አይቻልም። ከማንጋ እንደተመሳጠሩ፣ ምን እንዳደረጉ፣ ምን እንደሰሩ እያንዳንዷን አክቲቪቲያቸውን በመዝገብ በኤቪደንስ በዳታ በኤአይ ሲስተም በአርቲፊሻል ኢንተለጀንስ ሲስተም በትክክል ዲቴክት የሚያደርግ ትሬንድ የሆነ ዳታ ተሰጥቶት በደንብ ዲቴክት የሚያደርግ ይሄ ፍራውድ ዲቴክሽን፣ የወንጀል ዲቴክሽን ጭምር ኮራፕሽን ዲቴክሽን የሙስና ዲቴክት የሚያደርግ እያንዳንዷን መረጃ በደንብ ተንትኖ ዘርዝሮ አበጥሮ የሚያሳይ ሲስተም ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ውስጥ ዘርግተዋል ማለት ነው። አስራ ሁለት ተቋማትን ለጊዜው በአንድ ጣራ ስር ሆነዋል፣ ወደፊት ሌሎችም ይቀጥላሉ ማለት ነው። ለጊዜው አሁን አገልግሎት ላይ የዋሉት ወይም በአንድ ጣራ ስር የሆኑት አስራ ሁለት ናቸው። የብሔራዊ መታወቂያ አገልግሎት ይሄ ብዙዎችን ያስቸገረው ድርጅት ነበር፣ ድሮ በየቀበሌው ሲሰጥ ማለት ነው። አሁን ፋይዳ የምንለው ፋይዳ ዲጂታል አይዲ የምንለው ማለት ነው። ፋይዳ ዲጂታል አይዲ ዘርፈ ብዙ ጥቅም ያለው ነው። የተለያዩ ኦንላይን ቢዝነስ መስራት ብትፈልጉ ፋይዳ ዲጂታል አይዲ ይሰራል፣ ያገለግላል ማለት ነው። የቀበሌ አይዲ እስካን አርጋችሁ ብትልኩላቸው አይቀበሏችሁም። ፋይዳ ዲጂታል አይዲ ለምሳሌ እንደ ባይናንስ ባይ ቢት የመሳሰሉትም ሌሎችም ኢንተርናሽናል ትሬድ ያላቸው ተቋማት ላይ እንደ ኤቪደንስ ሆኖ ያገለግላል ማለት ነው። ሌላው ፋይዳ ዲጂታል መታወቂያ ማንኛውም ሰው ኢትዮጵያ ውስጥ ክራይም ወይም ወንጀል ቢሰራ በቀላሉ ዲቴክት ይደረጋል ። ስለዚህ ጠቅላይ ሚኒስትሩ ከዚህ በፊት ሲናገሩ ሰምታችኋቸው ከሆነ ኢትዮጵያ ውስጥ ከአባይ ግድብ ያልተናነሰ ፕሮጀክት ነው የፋይዳ ዲጂታል መታወቂያ ሲሉ ተደምጠዋል ማለት ነው። ሌላው የኢሚግሬሽንና ዜግነት አገልግሎት ነው በዚህ ጣራ ስር የሆነው ይሄም መግቢያችን ላይ እንደተናገር ነው በርካታ ዜጎችን ሲያስለቅስ የነበረ ድርጅት ነው አሁን ግን በአንድ ጣራ ስር በአንድ ሲስተም ስር ሁኗል ማለት ነው የሰነዶች ማረጋገጫና ምዝገባ አገልግሎት ይሄ አሁንም ይሆን በጣም መሻሻል የሚገባው ተቋም ነው የገቢዎች ሚኒስቴር የንግድና ቀጠናዊ ሚኒስቴር የስራና ክህሎት ሚኒስቴር የቪዲዮችን ወደኋላ መለሰብላችሁ ማየት ትችላላችሁ እነዚህ መስሪያ ቤቶች በብዛት አስራ ሁለት ናቸው አንድ ጣራ ስር የሚያገለግሉት ደግሞ የተመረጡ የሰለጠኑ ወጣቶች ፈጣን የሆኑ ናቸው ማለት ነው። ስለዚህ ኢትዮጵያ ውስጥ የሲቪል ሰርቪስ አገልግሎቱ በእጅጉ እየዘመነ እንደሆነና አገልግሎቱ በጣም ፈጣንና ቀልጣፋ እየሆነ ነው። ይህ ደግሞ እውን የሆነው ለማጋነን፣ ለማካበድ፣ ለማስመሰል ሳይሆን ጠቅላይ ሚኒስቴራችን በወሰዱት ኮሚትመንት በተለይ በዲጂታላይዜሽን ማለት ነው። አሁን ሴክተሮች በሙሉ በወረቀት የምትሰሩ ወረቀት ጋር የምትጋተቱ ለፕሪንት በአመት ምን ያህል ሺህ ብር ምን ሺህ ብር ሚሊየን ብር ነው እንጂ ምን ያህል ሚሊየን ብር እንደምታወጡ አስቡት። ይሄን ሁሉ ሚሊየን ብር አውጥታችሁ ዳታውን አክሰስ ታደርጉታላችሁ ወይ ዳታውን አናላይዝ ታደርጉታላችሁ ወይ ቢባል ደግሞ ወሬ ነው፣ ውሸት ነው፣ የለም፣ ተፈልጎም አይገኝም። ወረቀቱ ተከምሮ ተከምሮ ለህትመት ቤቶች ብቻ ማክበሪያ ሆኗል። በአንድ ኮምፒውተር መቀመጥ የሚችል በአንድ ኮምፒውተር መስተናገድ የሚችለውን መረጃ በብዙ ሺህ ካርዶች ደርድረው የሚጠቀሙ ተቋማት አሁን ድረስ አሉ። ይሄን መፍታት ማለት ኢትዮጵያ ውስጥ ይሄ አገልግሎት ነው ከማዘመንም በተጨማሪ ዳታ ሀብት ነው። ዳታ በነገራችን ላይ ትልቅ ሀብት ነው ለአንድ ሀገር። ዳታ የሌላት ሀገር ደሃና ትምቶ ነው። ዳታ የሌላት ሀገር በመረጃ ላይ ተመርኩዛ ውሳኔ መስጠት አትችልም ማለት ነው።